ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ ትላንት ጠዋት በታጣቂዎች መገደላቸው ተገልጿል። ዝርዝር አለ። አንዲት የሰንበት ትምህርት ቤት ወጣት የሮብ የጸሎት መርሃ ግብር ላይ እያለች በድንገት ህይወቱ አልፏል። በዝርዝሩ ትሰሙታላችሁ። በጌድኦ ዞን መናጎ ወረዳ በፖሊስ ግድለሽነት አንድ የወጣት ህይወት ማለፉ ተገለጿል። በምን ምክንያት እንዴት ሆኖ ህይወቱ ሊያልፉ ቻለ? በዝርዝሩ ትሰሙታላች። አክሱም ዩኒቨርሲቲ ሆስፒታል ዋና መጋዘን ላይ ከባድ የእሳት አደጋ ደረሰ። ኢትዮጵያና ህንድ በኒው ዴሊ የመጀመሪያውን የጋራ የመከላከያ ትብብር ስምምነት ማካሄዳቸው ተገለጸ። በደሴ ከተማ አንዲት ወጣት ስልክ ለማሰራት ብላ ወጥታ በድንገት ጥቃት ደርሶባት ሕይወቱ አልፎ ተገኝታ ነበር። የደሴ ከተማ ፖሊስ መምሪያ በዚች ወጣት ግድያ ዙሪያ ምርመራ መጀመሩን አስታውቋል። ዝርዝር አለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በቅርቡ በትግራይና በአፋር ባጋጠመው የመሬት መንቀጥቀጥ ከ43000 በላይ ሰዎች ሰብአዊ ድጋፍ እንደሚያስፈልጋቸው ተገለጸ። የአውሮፓ ኮሚሽን ሰብአዊ እርዳታ ቢሮ እንዳስታወቀው ቅዳሜ ዕለት ጥቅምት አንድ ቀን 2018 ዓ ም ያጋጠመውን ይህን የመሬት መንቀጥቀጥ ተከትሎ በአፋር ክልል የ12 ዓመት ታዳጊ ህይወቱ ያለፈ ሲሆን ሌሎች ዘጠኝ ሰዎች ደግሞ መጠነኛ ጉዳት ደርሶባቸዋል። በሬክታንግል እስኬል 5.7 ማግኔቲዩድ የተመዘገበ የመሬት መንቀጥቀጥ በዕለቱ በአፋርና ትግራይ ክልሎች ውስጥ መ ከሰቱን ያሳወቀው ቢሮ በዚህም በአፋር ክልል 12 ትምህርት ቤቶችና 12 ጤና ጣቢያዎች ጨምሮ 1400 ቤቶች መፍረሳቸውን አስረድቷል። እንዲሁም 150 የውሃ ጉድጓዶች በመፍረሳቸው ነዋሪዎቹ መጠለያ ከማጣታቸው በላይ ንጹህ የመጠጥ ውሃ ማግኘት እንደተሳናቸው አስታውቋል። በተመሳሳይ በትግራይ ክልል ባጋጠመው መንቀጥቀጥ ደግሞ 40 ቤቶች ሙሉ በሙሉ መፍረሳቸውን ጠቅሶ በአጠቃላይ በሁለቱ ክልሎች ከ43000 በላይ ሰዎች ሰብአዊ እርዳታ እንደሚያስፈልጋቸው አስረድቷል። በአክሱም ዩኒቨርሲቲ ሆስፒታል ዋና መጋዘን ላይ ከባድ የእሳት አደጋ ደረሰ። ጥቅምት 6 ቀን 2018 ዓ ም በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ እና አጠቃላይ ስፔሻላይዝድ ሆስፒታል ውስጥ ባልታወቀ ምክንያት ድንገተኛ የእሳት ቃጠሎ መከሰቱን የአካባቢ ምንጮቻችን አስታውቀዋል። እሳቱ በተለይ ሆስፒታሉ የሚጠቀምበትን ዋና መድኃኒት መጋዘን ያወደመ ሲሆን በውስጡ የነበሩት በሚሊዮን የሚቆጠሩ የህክምና መገልገያ መሳሪያዎችና ቁሳቁሶች ሙሉ በሙሉ በእሳት መውደማቸው ታውቋል። ይህ አገልግሎት ላይ ከባድ ጉዳት ሊያስከትል እንደሚችል የሚጠበቃ። ቃጠሎ ከተነሳ በኋላ በርካታ አካላት በአፋጣኝ ተረባርበው አደጋውን በቁጥጥር ስር ሊያውሉት ችለዋል። የእሳት ቃጠሎ መንስኤ ምን እንደሆነ እስካሁን በይፋ ያልተገለጸ ሲሆን የአደጋው መንስኤ ምን እንደሆነ ለማጣራት ምርመራ እየተካሄደ መሆኑ ተገልጿል። ኢትዮጵያና ህንድ በኒውዴሊ የመጀመሪያ ጋራ መከላከያ ትብብር ስብሰባ አካሄዱ። ኢትዮጵያና ህንድ በሁለቱ ሀገራት መካከል ያለውን የቆየ የሁለትዮሽ የመከላከያ ግንኙነት የሚያጠናክር የመጀመሪያው የጋራ መከላከያ ትብብር ስብሰባ አርብ ዕለት በኒውዴሊ አካሄደዋል። ስብሰባው በህንድ የመከላከያ ሚኒስቴር የጋራ ጸሐፊ፣ ዓለም አቀፍ ትብብር ኢምታብ ፕራሳድ እና በኢትዮጵያ መከላከያ የውጭ ግንኙነት ወታደራዊ ትብብር ዳይሬክተር ጄኔራል ሜጀር ጄኔራል ተሾመ ገመቹ በጋራ ሊቀመንበር ጦርነት ተመርቷል። መጋቢት 2017 ዓ.ም ሁለቱ መንግስታት በስልጠናና በገንዘብ ድጋፍ የኢትዮጵያን ወታደራዊ አቅም ለማጠናከር ያለመ የመከላከያ ትብብር ስምምነት በማጠናቀቅ ላይ እንደሆኑ አስታውቀው ነበር። የአርባ ምንጭ ደብረ ኃይል ቅዱስ ገብርኤል እና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የዓለም ብርሃን ሰንበት ትምህርት ቤት ታማኝና ብርቱ አገልጋይ የነበረችው ወይዘሪት ገነት ወንድሙ ትላንት በድንገት ከዚህ ዓለም በሞት ተለየ። ገነት በሰዓቱ የሰንበት ትምህርት ቤቱን የሮብ ጸሎት መርሃ ግብር በአግባቡ መርታና አስፈጽማ እንደጨረሰች አገልግሎት ከሰጠችበት ደብር ቅጥር ግቢ ውስጥ በድንገት ወድቃለ ወደ ሕክምና ማዕከል ብትወሰድም የፈጣሪ ፈቃድ ሆኖ ከጥቂት ሰዓታት በኋላ ህይወቷ በመጨረሻው ሰዓቷ እንኳን በፈጣሪ ቤትና በአገልግሎት ላይ መገኘቷ አገልግሎቷ የተወደደላት መሆኑን ያመለክታል። በአማራ ክልል ምስራቅ ጎጃም ዞን የእነማ ወረዳ ምክትል አስተዳዳሪ ትላንት ጠዋት በታጣቂዎች መገደላቸውን የወረዳው አስተዳደር አስታወቀ። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ባሰራጨው ዘገባ የወረዳው ምክትል አስተዳዳሪና የስራና ክህሎት ጽፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ትላንት ጠዋት ሁለት ሰዓት ተኩል ከመኖሪያ ቤታቸው ተነስተው ወደ ጽፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው አልፏል ብለዋል። አስተዳደሩ ለግድያው ጽንፈኛ ብሎ የሚጠራውንና በአካባቢው የሚንቀሳቀሰውን ታጣቂ ኃይል ተጠያቂ ነው ሲል በመግለጫው ከሷል። የግለሰቦች ህይወት በተለያየ ጊዜና ቦታ እየጠፋን እንደሆነም መግለጫው አመልክቷል። በጉዳዩ ዙሪያ ተጨማሪ አስተያየት እንዲሰጡን ለወረዳ ዋና አስተዳዳሪ ብንደውልም መልሼ እደውላለሁ ካሉ በኋላ ሊደውሉልን ባለመቻላቸው ሐሳባቸውን ማካተት አልቻልንም ሲል ዶች ዶቼቤለ ዘግቧል። በጌድኦ ዞን ወናጎ ወረዳ በፖሊስ ግድለሽነት የአንድ ወጣት ህይወት ማለፉ ተገለጸ። ከድላ ከተማ 13 ኪሎ ሜትር ርቀት በምትገኘው በጌድኦ ዞን ወናጎ ወረዳ አሳዛኝና ልብ የሚሰብር ክስተት ተፈጥሯል። ይህ 12ኛ ክፍል ተፈታኝ የነበረውና ትምህርቱን አቋርጦ በገራጅ ስራ ይተዳደር የነበረ አንድ ወጣት ትናንትና ከሰዓት በኋላ ከጓደኛው ጋር ቡና እየጠጡ ሳለ በአቅራባቢ በተቀመጠ የፖሊስ አባል ንጹሕ የጦር መሳሪያ አያያዝ ግድለሽ ምክንያት ሕይወቱን አጥተዋል። ፖሊሱ በከተማው ምንም አይነት የጸጥታ ሰላምታ ስጋት በሌለበት ሁኔታ ጠመንጃውን ጭኑ ላይ አስቀምጦ አቀባብሎ በማይገባ መልኩ ሲያጸዳ ወይም ሲነካካ በድንገት ቃታውን ስቦ ሁለት ይተኩሷል። የወጣቱ ጓደኛ በመቀመጫው ተመትቶ ከሞት ተርፏል። ይህ ወጣት ግን በኩላሊቱ ተመትቶ ለህክምና ቢወሰድም ህይወቱ ሊተርፋ አልቻለም። የፖሊስ አባል የጦር መሳሪያ አጠቃቀም ላይ የወሰደው ፍጹም ግዴለሽነት ትልቅ ህልም ያለውን ወጣት ህይወት እንዲቀጥፍ ምክንያት ሆኗ። ፖሊስ ለዜጎች ህይወት ሲባል የያዘውን መሳሪያ እያያዝ ላይ ትልቅ ትልቅ ጥንቃቄ ማድረግ እንደሚገባ ይህ አሳዛኝ ክስተት ትልቅ ትምህርት ይሰጣል። የደስ የከተማ ፖሊስ መምሪያ በወጣት ሊዝ ደሳ ላይ ግድያ ምርመራ መጀመሩን አስታወቀ። መስከረም 28 ቀን 2018 ዓ. ምረት በደስ የከተማ ቦርከና ቀበሌ ሀቢታት ተብሎ በሚጠራው ቦታ በአሰቃቂ ሁኔታ ሕይወቷ ያለፈው ወጣት ሊዝ ደሳሌ ግድያ ላይ ምርመራ መጀመሩን የከተማ ፖሊስ መምሪያ አስታውቋ ወጣቱ አባሳለፈው ሳምንት መስከረም 28 ቀን 2018 ዓ.ም የሞባይል ስልክ ለማሰራት ከምሽቱ አንድ ሰዓት አካባቢ ከቤቷ በወጣች በአንድ ሰዓት ውስጥ ተጋተፈ ተፈጽሞባት መንገድ ዳር ወርቃ የተገኘ ሲሆን ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ህይወቷን ማትረፍ አልተቻለ። በከተማ ውስጥ በሚገኘው ድሪም ሳይንስ እና ቴክኖሎጂ ኮሌጅ የአራተኛ ዓመት የፋርማሲ ተማሪ የነበረችው ሊዝ በዚህ ዓመት ትምህርቷን አጠናቃ ለመመረቅ እየተዘጋጀች ነበር። ድርጊቱ በማህበራዊ ሚዲያ እና በከተማዋ ነዋሪዎች ዘንድ ከፍተኛ ቁጣን መቀስቀሱም ተነግሯል። በከተማዋ ከዚህ ቀደም እንዲህ አይነት ድርጊት ተፈጽሞ አያውቅም ያሉ አንድ ነዋሪ ድርጊቱ ነዋሪዎችን እንዳሳዘነ እና እንዳስቆጣ ተናግረው ወጣቱ አስቸኳይ ፍትህ እንድታገኝም ጠይቀዋል ሲል ቢቢሲ ዘግበዋል። የደሴ የከተማ ፖሊስም የፍትህ አካላትን ያካተተ ቡድን በማዋቀር ምርመራውን አጠናክሮ መጀመሩንና በቀጣይ የምርመራ ቡድኑ የደረሰበትን ውጤት ለሕዝብ ይፋ እንደሚያደርግ ገልጿል። ከቅርብ ጊዜ ወዲህ በአገራችን በሚገኙ የተለያዩ አካባቢዎች በሴቶች ላይ የሚደርሱ ጥቃቶች እየጨመሩ መጥተዋል። በቅርብ ዓመታት ውስጥ ብቻ በተፈጸሙ ጥቃቶች ሕይወታቸውን ያጡ ለስነልቦናዊና ልቦናዊና ለማኅበራዊ ቀውስ የተዳረጉ ሴቶች ጥቂት የሚባሉ አይደሉም። የሴቶችና የማኅበራዊ ጉዳይ ሚኒስቴር ከዓመት በፊት በይፋው በራዊ ሚዲያ ገጹ ላይ ባጋራው ጽሁፍ በ2016 ዓ.ም የወጣው የስነ ህዝብ ና የጤና ዳሰሳ በሀገሪቱ 26 በመቶ የሚሆኑ ሴቶች አካላዊ ወይም ወሲባዊ ጥቃት እንደሚደርስባቸው አመላክቷል። እነዚህ ጥቃቶች የተለያዩ መልክ ያላቸው ሲሆን በዋናነት በአካላዊ፣ በወሲባዊ፣ በስነ ልቦናዊ፣ በኢኮኖሚያዊ ጥቃቶች የሚገለጡ ናቸው። ውድ አድማጅ ተመልካቾቻችን ለሰቱ የያዝ ናቸው አጫጭር መረጃዎችን እንዲመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ